ተስፋ ትቆርጡ ሰዎች፣ ተስፋ እንዳት ቆርጡ፣ ተስፋ እንዳት ቆርጡ። ብሌን ምን እያልከን ነው? አገሪቱ አሁን ያለችበትን ሁኔታ አይ፣ ዓለም አሁን ያለችበትን ሁኔታ አይ፣ ምንድን ነው የምትለው? ምትለው ሰው ሰውን ይከዳል፣ ባል ሚስቱ፣ ወንድም ወንድሙን፣ እናት አባቱን፣ ሰው ይከዳል። እንደ ሰው እኮ ጨካኝ ፍጡር የለውም። ብሌን፣ እንዴት? ምን ማለት ነው ተስፋ ትቆጥ ውስጥ ምን ማለት ነው ልትሉ ትችላላችሁ። ይኸውላችሁ የሰው ልጅ የሚኖረው በሴጣን ፈተና ችግር ውስጥ እኛን በመክተትና በእግዚአብሔር ከለላና ጥበቃ ውስጥ የሰው ልጅ የሚኖረው ሁሌም መረዳት ያለብን ግንዛቤውን እንዲሰጠን ነው። ማለት እግዚአብሔር ከኛ ጋር እንደሆነ መገንዘብ ሁሌም እንደማይተወን ማወቅ። ከዛ እንመለሳለን ወደ ራሳችን። ትናንትና ከባድ ቀን ነበር ለእኔ በስማ ሙሉ ሰውነቴን ማለት ይቻላል። አእምሮዬን ተቆጣጥሮት ሴጣን እንዲ ስለሆነ ነው፣ እንደዛ ስለሆነ ነው። የዓለምን ሁኔታ አታይም ወይ? ፍልስጤም እና እስራኤል፣ አሜሪካ ብሌን መንግስት በዚህ ጋ ፋኖ፣ ቄሮ አበበ ከበደ ጫላ ምንም የማይለኝ ነገር አለ። ሰራተኞችን አታይም ወይ? ሁሉ ነገር ተስፋ እንድቆርጥ ያላደረገው ነገር የለም። እንዲህ ሊያፈነዳኝ ማለት ነው። ግን ታገዝኩ ታገዝኩ ታገዝኩ የሆነ ፍንጭ እንዲሰጠኝ ነው እግዚአብሔር እንዲደርስልኝ ታገዝኩ ታገዝኩ የሆነ ሳለ እንዳልኳችሁ ሁሉ የምለምነው እግዚአብሔርን የዚህን ምድር ከንቱነት እንዲነግርኝ ከንቱነት። አብዛኛው የምንጨነቀው እኮ ይህን ዓለም ዘላለማዊ አድርገን እየኖርንስ ነው እና የሆነ ሰዓት እንዴት ደስ እንደሚል እንዴት ረፍት እንደሆነ ያሳርፋችኋል እግዚአብሔር። ተስፋ አትቁረጡ፣ ተስፋ አትቁረጡ። ሁላችንም በህይወታችን ደግሞ አይተናል የእግዚአብሔርን ነገር። አንዳንድ ሰው እግዚአብሔርን አየሁት እመቤታችንን አየዋት አቡነ ገብረ መንፈስ ቅዱስን አየው ምናምን ሲል በአካል በስጋ ይመስለኝ ነበረ። ግን በመንፈስ ነው እርዳታቸውን፣ ጥበቃቸውን፣ ከለላቸውን። ኪዳነ ምሕረትን እኮ አየዋት ሲል ምንድን ነው የሰውየ እንደ እብድ ነው ነበረ። ግን አየሁት በራሱ ህይወት ማስተዋል ማገናዘብ ቻልኩ ከለላቸውን ጥበቃቸውን እኛን የሚረዱን ፕሮቴክት የሚያደርጉንን ነገር አየሁት እና ትክክል ናቸው ብዬ አሰብኩኝ። ስለዚህ ሰዎች ተስፋ አትቁረጡ። ለዛ ደግሞ ትልቁ ማሳያው ፈያታዊ ዘየማን ነው። አስባችኋል። በስ አስራ አንደኛ ሰዓት የሚባል አለ። በህይወታቸው ያ ሁሉ ጊዜ ወንበዴ ነበር። ሰርቆ ቀጥፎ ምን አድርጎ እስ ራሳቸውን እመቤታችን ቅድስት ድንግል ማርያም ና ጌታችን መላይታችን ኢየሱስ ክርስቶስ በስደት ባሉ ጊዜ አስጨንቋቸዋል እኮ መንገድ ላይ እኮ ሁሉ ነገር እኮ አርጓል። በስተመጨረሻ ግን ምንድን ነው የኢየሱስ ክርስቶስን አምላክ መሆን ነው የተረዳው። በቃ እኛስ በኃጢአታችን፣ በበደላችን፣ በክፋታችን ነው የተሰቀለው እሱ ግን ያለ ኃጢአቱ ነው ብሎ መሰከረ። በቃ ከሁሉም እኮ ነው ግን ቀድሞ መንግስተ ሰማያትን ገባ። ለብዙ ሰው አይዋጥም። እንዴት ነው በቃ የሆነ ኃጢአተኛ በደለኛ ሰው አለ አይደለ ሰፈራች ውስጥ የምታውቁት አስቸጋሪ ተደባዳቢ ምናምን ሰው እግዚአብሔር ለሱ እሱ የእግዚአብሔርን አምላክነት ሲረዳ ሞገስና ክብር ይሰጠዋል። ግን እኛ እንዴት ነው ምን እንለው? በቃ አይሆንም አይሆንም፣ እንዴት ለምን ጌታዬ፣ እኔ ጥሩ ነገር እየሰራው እኔ እንደዚህ እያደረግኩኝ እንዴት ሰውን እንደዚህ ትባርካለ? ሰውን እንዴት እንደዚህ ታደርጋለህ? ይሄ ኃጢአተኛ በደለኛ ሰውዬ እንዴት ትባርካለህ? እሱ የገባው እኛ አልገባልን። ታውቃላችሁ፣ እሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነት ተረዳ። እኛ ደግሞ አልተረዳንም፣ አላወቅንም። የብዙዎቻችን ችግር የእውቀት ችግር ነው፣ ሌላ ነገር አለ። አናቅም፣ የምናቅን ይመስለናል። ቤተክርስቲያን ስንሄድ፣ መስጊድ ስንሄድ፣ ስለ ሃይማኖታችን በደንብ ጠንቅቀን የምናቅ ይመስለናል። ግን አናቅም። ሁሌ ወገንተኝነት አለ። በቃ ሁሌ እሱ የሚያጸድቅ ይመስል እሱ የሚያድን የሚያጸድቅ ይመስል ወገንተኝነት አለ። አንዳንዴ ወገንተኛ ምን ሆነው ከራሳችን ጋር ከእምነታችን አንሰን ለራሳችን በጣም ሰልፊሽ ነው። ለራሳችን ምቾት፣ ለራሳችን ኮንፈርት፣ እንዳይርበን፣ እንዳይጠማን፣ እንዳይቸግረን፣ እንዳንሰቃይ በማለት ሰዎችን ችግር ውስጥ እንከታለን፣ እናሰቃያለን፣ እንበድላለን፣ ህይወታቸውን አደጋ ውስጥ እንከታለን። ግን እግዚአብሔር አሁንም ለኛ ተስፋ ይሰጠናል። አብዛኞቻችን ባድ ከሚባል ችግር ውስጥ አውጥቶ ነው ዛሬ በህይወት ያለ ነው። እኛ እኛ በህይወት ያለ ነው። እዛ ነው ሌላ ምንም አይደለም፣ ምንም አይደለም። ሁላችንም ተደርጎልና አንድ ሰው እኔ ፈጣሪ ምንም አላደረገልኝም ቢል እስቲ እኔ እስቲ እስቲ አሁን እየኖረ አለ እየኖረ እኮ ነው። እንደዛ ብሎ ማውራት መቻሉ ራሱ እኮ እግዚአብሔር እኮ መሐሪ ቸር፣ ደግ መሆኑንም እንረዳበት እኮ ነው። ስለዚህ የወላችሁ አንድ ነገር ልንገራችሁ ሁሌም ሁሌም ማሰብና መረዳት ያለባችሁ የሰው ልጅ የሰው ልጅ እየኖረ ያለው እንዴት እና ታውቃላችሁ ሴጣን በህይወት ውስጥ ችግር፣ መከራ፣ በደል፣ ክፋት፣ ጥላቻ፣ ዝሙት ሁሉንም ሁሉንም ነገር ይጨምርበታል። እግዚአብሔር ደግሞ ያን ሰው እየጠበቀው እየኖረ ያለው በዛ ነው። በእግዚአብሔር ከሌላ ማህሪነት፣ ቸርነት፣ ደግነት ነው የሰው ልጅ እየኖረ ያለው እንጂ በሱ አንድ ጽድቅ የለም። አንድ ጽድቅ ሁላችንም እዚህ ጋር ተሰብስበን ኃጢአት የሌለበት እስኪ ከእናንተ ውስጥ ወደዚህ ይውጣ ይባል፣ አንድ የለም። እኛውን ኃጢአት የሚመስለን ዝሙት ነው። ኃጢአት የሚመስለን ሰውን መግደል ነው። ማሰብ በራሱ እኮ ኃጢአት እኮ ነው። ስለዛ ሰው ውድቀት ማሰብ፣ ስለዛ ሰው ማጣት፣ ስለዛ ሰው በቃ ከእኛ በታች እንዲሆን ማሰብ በራሱ እኮ ኃጢአት እኮ ነው። ስለዚህ በአጠቃላይ የምልላችሁ ነው፣ በዚህ ልዝጋው። በአጠቃላይ የምልላችሁ ነው ተስፋ አትቁረጡ። ሴጣን በህይወታችሁ ተስፋ ሊያስቆርጣችሁ ሲፈልግ ብዙ ነገር ወደ አይምራችሁ ያመጣል። እንዲህ ስለሆነ ነው፣ እንደዛ ስለሆነ ነው፣ በዚህ ገብቶ ነው። እሺ፣ ምን ይጠበስ? ማለት ይጠበስ ማለት ነው። ቃለቀ ልክ ነህ፣ ትክክል ነህ። እሺ፣ ምን ይጠበስ? ምን በዚህ ወቶ በዚህ ገብቶ አሁን ደግሞ ፋሽን ያልሆነው ከሰው እንስሳ ይሻላል። ኧረ፣ ምን እንዴ! እንስሳ በስንት ጣዕሙ እንላለ ግን፣ ምን ነገራችሁን ታውቃላችሁ? የከባድ አጥያት ነው። ከባድ አጥያት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅርበሏቸው ተሰቅሎ እኮ ነው። እኛ ብር ተሸምጥጠን፣ ብር ብር ብር ሰርተን ማግኘት የምንችለው ብር ተሸምጥጠን እ ምን ብለን እናስባለን፣ ሰው ክፉ ነው። እዚህ ጋር አይናችንን በቦክስ ተብለን መዳ ምንድነው፣ ምንድነው ነው እንደው ቢጠፋም ይሻላል አብዛኞቻችን እኮ በአይናችን እኮ ነው ኃጢአት እየሰራ ነው ያለነው። በጆሮአችን እኮ ነው ኃጢአት እየሰራ ነው ያለነው። በምላሳችን እኮ ነው ኃጢአት እየሰራ ነው ያለነው። በእግራችን ሄደን እኮ ነው ኃጢአት እየሰራ ነው ያለነው። በእጃችን እኮ ነው ኃጢአት እየሰራ ነው ያለነው። አብዛኛው ያለን ነገርን ተጠቅሞ እኮ ነው ሰይጣን እኛን ወደ ክፋት፣ ወደ ጥላቻ፣ ወደ በደልም ይከተ ስለዚህ በአጠቃላይ ምን ልላችሁ ነው? እግዚአብሔር ነው የምላችሁ። በእግዚአብሔር ላይ ተስፋ አትቁረጡ።